አሰላሙ አለይኩም ሰላም ቤተሰብ፣ እንዴት ናችሁ? እንግዲህ ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አዳዲስ ጠቃሚ ነገሮችን ታገኛላችሁ። እንሻላ እንግዲህ ዛሬ ይዤ የመጣሁት ለፀጉራችን ነው። አብሽ አብሽ፣ በጣም ጥቅም አለው ለጤና ብንመገበው፣ አፍልተን ብንጠጣው፣ ለብዙ ነገሮች ለጸጉራችን ዘፍዝፈን ፈይተን እንደ ክሬም እንደ ጄል ነገር ብንጠቀመው ለፀጉራችን በጣም የተለያየ ጥቅሞች አሉት። በብዙ ነገር እንጠቀመዋለን። ውሃውን መጠቀም ይቻላል፣ በብዙ ነገሮች አፍልተን መጠጣት ይቻላል፣ እንደ ሻይ ለጤንነት ማለት ነው። እና አሁን እንግዲህ ወደ ስራዬ ስገባ ይሄንን አንድ ማንኪያ ሁለት ማንኪያ አድርጌ እሰራለሁ ማለት ነው እንደሚበቃኝ አድርጌ እናንተም እንደሚበቃቸው እንግዲህ የመጀመሪያ ጊዜ ስለሆነ ማብዛት አይጠበቅብንም በትንሹ አድርገን መሞከር ያለብን፣ ማለትም ላይስማማን ከቻለ በኋላ ከመድፋት በመጠኑ አድርገን መሞከር አለብን ማለት ነው። ሁለት ማንኪያ አብሻ አድርጊያለሁኝ። እስከ መጨረሻው ተከታተሉኝ። በተለይ ደግሞ ሂንዶች ማለት ነው። ከሂንዶች ነው የማየው። ሂንዶች ያንን መሳይ ፀጉር ተሸክመው እንክብካቤ ያደርጋሉ ለጸጉራቸው። ያችሁ ለሁለት ለሶስት ይሄንን እንሰነጠጠጥቅና ሽንኩርት፣ ሽንኩርትም እንደዛው በተፈጥሮ ምንም አይነት ኬሚካል ስለሌለው ምንም አይነት የሚጎዳን ነገር የለም። ያው እንግዲህ ሽታው ይረብሻል፣ ሽታው አብሹም ሽንኩርቱን በጣም ነው የሚረብሸው። በሻምቦ እራሱ ታጥበ ነው ምንም የሚለቅ አይደለም። እንደዚህ አድርገን ካንትኑ ጋር እናደርገዋለን ካብሹ ጋር አብረን እና ቪዲዮ እስከ መጨረሻው ስትከታተሉ ደግሞ ሲሰራው እንዴት እንደተጠቀምነው እንዴት እንደሆነ ይጠቅማቸዋል። እናንተ እስከ መጨረሻው ስትከታተሉ ማለት ነው። ተመልከቱ እንግዲህ በዚህ መልኩ እንደዚህ ተደርጓል። ከዚያም እንደዚህ አድርገን ውሃችንን እናደርግና እንጥደዋለን ማለት ነው። የቆዝቃዛ ውሃን ያደረግኩት እንጥደዋለን። ቢያንስ ለአስር ደቂቃ ለ15 ደቂቃ ለአምስት ለስምንት ደቂቃ ቢንተክተክ ምንም አይሆንም። በደንብ የሚንተክተክ አለበት። በዚህ አድርገን ማሰል ማሰል እያደረግን በመሀል መጣ እያልን አይት እያደረግነው ሰዐታችንን ቅንስ አድርገን ቢንተከተክ ምንም አይሆንም። አንተክ ትኩት በዚህ መልኩ አሁን የተንቀሳቀሰ ነው። ውሃው እየፈላ ከረን እየተቀየረ ያብሹ ከረን ራሱ ወደ ቢጫነት እየሄደ ነው። ስለዚህ ለጸጉራችን ምንም አይነት ጉዳት አይኖረውም፣ እንዳትፈሩ። ምንም አይነት ጉዳት የለውም ከሽታው በስተቀር ግን መዳሞች፣ ያው እንግዲህ ነው የሚሉት ምንድን ነው ይሸታል ነው የሚሉት ያው ይሸታል። በነገራችን ላይ ሽታውን እንግዲህ የሽንኩርቱም ያብሹም ሽታው ለየት ያለ ነው አብሽ አብሽ ደግሞ ታጥበ ነው አይለቅም፣ ግን ጥቅሙ በጣም ጥቅም አለው። ጥቅሙ በጣም ጥቅም አለው ማለት ነው። ፀጉራችንን ራሱ የሆነ ወዛም ነገር ነው የሚያደርገው። ተቀብተን ታጥበን ስናበቃ ፀጉራችን የሆነ ወዛም ነገር ውበት አለው፣ እና እንደዚህ እያደረግን ማሰል ማሰል እያደረግን በደንብ መንጠክተክ መንፈፈቅ አለበት። ያችሁት እየተቀየረ እየተቀየረ ነው የመጣው ሁሉም የተፈጥሮ ነገር ያ የራሱ ቪታሚን አለው። ማንኛውም ነገር ያለ ቪታሚን የተፈጠረ ነገር የለም። ሁሉም የየራሱ አለው። ጠለቅ ብላቸው ብታዳምጧቸው እውቀት ያላቸው ሰዎች ቪታሚናቸውን ምን ምን እንደሆነ ይናገራሉ። የያዙትን በውስጣቸው ውስጣቸው የያዙትን ቪታሚኖች ማለት ነው። እንደ እያደረግን ቀስ እያለን እያደበላለቀን በደንብ ማንፈፈቅና ማንተክተክ አለብን። በዚህ መልኩ ለራሳችን እንግዲህ አንዳንድ ጊዜ አለፍ አለፍ እያሉ ውበታችንን ብንጠብቅ ደስ ይለናል። ተፈቀፈቀ ትንሽ እንትን ብሎ እንደዚህ ማጥለል አለብን። ዋናው ነገር መጠለል አለበት። በንጹህ ነገር ነው የምትጣሉት። በተቆሻሻ ነገር ምናምን እንዳታደርጉ በንጹህ ነገር ለፀጉራችን ስለሆነ፣ ውሃውን ነው የምንጠቀመው። ውሃውን በዚህ መልኩ አጥለለን ይሄን ይመስሏል ማለት ነው። እንግዲህ ተመልከቱት። ያብሹ እንግዲህ በተፈጥሮ ወደ ቢጫ ነገር ነው የሚቀየረው ውሃው ራሱ። ይሄን ይመስሏል። የሽንኩርቱ እና ያብሹ ውሃ እንደዚህ ነው። ከዚያም የቅባት እቃችን ማለት ነው። ይሄ እቃ ቢኖራችሁ በጣም አሪፍ ነው። በዚህ እቃ ውስጥ ታደርጉና ፀጉራችሁ ላይ እንትን ይደረጋል ማለት ነው። ፀጉራችን ስሩ ስሩ እንዲገባልን ያደርግልናል። ሽኤን ላይ ሞልተዋል። ሽኤን ላይ መምረጥ ይቻላል። ከኦንላይን መዳሞችም ይሄንን አንጡልን እንደዚህ ብላችሁ ብታሳያቸው ራሱ ያመጣሉ። ችግር የለባቸውም። ትንሽ እየሎሚ እንደዚያ እናደርግበታለን እዚህኛው ላይ ማለት ነው። ከዚያ በየቀኑ በየሁለት ቀኑ ነው፣ በየሶስት ቀኑ ይህንን ፀጉራችንን ማሳጅ ማድረግ አለብን። ስርስሩ ማለት ነው፣ ስርስሩ ጫፍ ጫፉንም እንደፈለገን ማድረግ እንችላለን። እኔ ግን ሽታው ነው ያው፣ ትንሽ ሽታው ግን በጣም ይረብሻል። ይሄ የምታዩት ሻምቦ ነው። ይሄኛው ለሻምቦ ነው እያዘጋጀሁት። ሻምቦ ላዘጋጅበት ነው ማለት ነው። ልክ ሻምቦን በዚህ አድርጌ እታጠብበታለሁ። እንደዚህ ተደርጎ ሻምቦ ለብቻው እናዘጋጃለን። እዚህ ስንመታው አሁን እራሱ እንደዚህ ኮረፋት እያወጣ ነው የሚሄደው። ያኛው እቃ ውስጥ ያለው ያኛው ለጸጉሬ ነው። ፀጉሬን ማሳጅ አድርገዋለሁ ማለት ነው። ሽት ሽት አድርገዋለሁ፣ በደንብ አዳርሰዋለሁ። ፀጉሬን እንትን እልና ያው ሳደርግ እኔ አላሳያችሁም ጸጉሬን እንደዚህ መገላለጥ ስለማልችል እንጂ እንዴት እንደሚደረግ አሳያችሁ ነበረ፣ ምታቁም አላችሁ። ጸጉራችን ላይ አድርገን ፀጉራችንን ቀብተን አሸት አሸት ማድረግ ነው ጸጉራችንን ስርስሩ እንዲገባልን። ይሄ ከዚያም በኋላ በፈለግንበት ሰዓት ደግሞ ይሄ ሻምፖ ልክ ሻምቦ መጠቀም እንችላለን። በሻምቦ ማለት ነው። በሻምቧችን ጋር አሁን ይሄ ሚክስ አደረግን አደበላለቀን አዋሃድን ማለት ነው። ይሄን የመሰለ አኩረፋቶ የራሱ የሻምቦ እንትን እንትን አለ ማለት ነው። ይሄኛው ለጸጉራችን ነው። ይሄ ደግሞ ሻምቦ ነው። መታጠቢያ ማለት ነው። እንዲህ ነው ለሻምቦ እንግዲህ ሂንዶች በተፈጥሯቸው በጣም አሪፍ አሪፍ ጠጉር ነው ያላቸው ማለት ነው። አላ ታላ ሲፈጥራቸው አረቦች እና ሂንዶች ቆንጆ ቆንጆ ፀጉር ነው የሰጣቸው። እንግዲህ ያም ሆኖ ማለት ነው እንደዚህ ያማረና እንደዚህ የረዘመ መሬት እስከሚጎተት ድረስ የሚጠቀሙት ይህን ይጠቀማሉ ማለት ነው። የሩዝ ውሃን ይጠቀማሉ። ሩዝን ደግሞ ዘፍዝፈው ፈይተው እንደ ክሬም ይቀቡታል ማለት ነው። እንደ ቅቤ ነገር ማለት ነው፣ እንደ ጄላ አድርገው ሰርተው በጀል መልኩ ይቀቡታል። እነሱ ባይንከባከቡትም ቆንጆ ጸጉር ነው ያላቸው። ግን አንዳንድ ደግሞ በተፈጥሮ እንደዚህ መላጣዎችም አሉ። እንደዚህ የተበላሸባቸው ይህን ብልሽሽት ያለ ጸጉርን የሚመልሱትና የሚያክሙት ልክ በተፈጥሮ አሁን እንዳየነው ሽንኩርትንና ሀብሽን በመደበላለቅ እንደገና፣ ቀጣይ ደግሞ በሽንኩርት ውሃ፣ በነጭ ሽንኩርት በብዙ ነገር ነው የሚሰሩት። እንግዲህ ቀጣውን የሚሰራ ያድርገኝ እንሻላ ይሄንን ሞክሬ ማለት ነው። እና እንዲህ የተዘናፈለ ያመረ ፀጉር እያላቸው በቃ ይንከባከቡታል። ዝም ብሎ በዝም ብሎም አይደለም የሚያድግላቸው ዝም ብሎም አይደለም እንትን የሚለው ብዙ ነገሮችን የተፈጥሮ ነገሮችን እኔ ስላየኋቸው ነው። በጣም ይንከባከባሉ፣ ይጠቀማሉ። ሚዲያ ላይ ስተዋቸው በጣም ነው የሚጠቀሙት፣ ይሰሩበታል። እንግዲህ የፀጉር ተመልከቱ፣ ከብዛቱ ጋር የተለየ ነው። እና እንደዚህ ነው ላችኋለሁ። ውድ ቤተሰቦቼ ቪዲዮን ላይክ እና ሰብስክራይብ ያደረጋችሁ በቀጣይ ቪዲዮም እንድንገናኝ ያደርገናል ማለት ነው። እንግዲህ ቀጣያችንን ደግሞ በሌላ ነገር ሰርቼ መጣለሁ። ኢንሻአላህ።